የንጥረ ነገርና የባህሪ ሱስ በሰው ልጆች ጤና፣ ስነ ልቦና፣ ኢኮኖሚ እንዲሁም ማህበራዊ ግንኙነቶች ላይ መጠነ ሰፊ ጫና ያሳድራሉ። ኦርቶዶክሳዊ ሕይወትንም በእጅጉ ይፈታተናሉ። እናም ችግሩ አሁን ካለውም በላይ ጠባሳ ሳያሳረፍ መፍትሔ ማስቀመጡ የተገባ ነው። ሱስ እንደ ማንኛውም ሕመም ማገገሚያ መንገዶች አሉት። ቅድስት ቤተ ክርስቲያን ደግሞ ተቋማዊ በሆነ መንገድ ኃላፊነቱን ወስዳ ልጆቿን መታደግ ትችላለች። የማኅበረ ቅዱሳን የዳሰሳ ጥናት ያመላከተውም ይህንኑ እውነታ ነው። ባጠናኑ ጥናት መሠረት ሁሉም የእግዚአብሔር ፍጡር የሆነ ሰው ሁሉ የቤተ ክርስቲያን ያደራ ልጅ ነው ነው ያምኑም ያላምኑም ላመነውም ላላመነውም ምናልባት የጊዜ ጉዳይ ካልሆነ በስተቀር ቤተክርስቲያን አሳምናለሁ ብላ ነው የምታስበው። ያመኑትን መጠበቅ አለባት፣ ያላመኑትን ደግሞ ማሳመን መቻል አለባት። ስለዚህ ከዚህ አንጻር የሰው ሁሉ የሰው ልጅ ሁሉ ከአዳም ጊዜ ጀምሮ ያለው ሁሉ የቤተክርስቲያን ያደራ ልጅ ነው፣ ይመንም አይመንም፣ ኃላፊነት አለባት ቤተክርስቲያን ከዚህ አንጻር በትውልዱ ላይ እየደረሰ ያለውን ችግር እያጠናች የገመገመች የመፍትሄ አቅጣጫ እየሰጠች መሄድ መቻል አለባት። ቤተክርስቲያን ደግሞ ለተለያዩ ችግሮች የተለያየ መፍትሄ ስትፈልግ የምትቸገርበት እንትን የለም። ምክንያቱም ሁሉም ነገር አንድ የተሰራ ስለሆነ ማለት ነው። የተሰራ ስንል ምንድ ነው? በሰዎች ላይ ለሚደርሱ ችግሮች አንደኛ ቅድመ መከላከል ስራ መስራት የምችልበት ስርዓት አላት። ያ ምንድነው? ማስተማር፣ መጽሐፍ ቅዱሱ ወይም የቤተክርስቲያን ስርዓት የቀኖናና የዶግማ መጻሕፍቶች በሙሉ ምእመናንን ከሚደርስባቸው አደጋ መጠበቅ፣ ወደፊት ደግሞ ከሚመጣባቸው አደጋ መከላከል፣ ከደረሰባቸው ችግር ደግሞ እንዲወጡ ነው የሚያደርገው። ስለዚህ ቤተክርስቲያን ሁለቱም መፍትሄ አላት። ሁለቱ መፍትሄ ማለት ወደ ችግር ውስጥ እንዳይገቡ የራሷ የሆነ መዋቅር ስርዓት አላት። ለምሳሌ በባለድርሻ አካላት የምንመለከት የሰንበት ትምህርት ቤት መዋቅር አለ፣ ብዙ ማህበራት አሉ፣ የሰበካ ጉባኤ መዋቅር አለ። እነዚህ በሙሉ በወረዳ ቤተ ክህነት በሀገረ ስብከት ደረጃ እስከታች ድረስ ስራ ከተሰራበት መኖቿን በዚያ ማስተማር መጠበቅ ከቻለች ቅድመ መከላከል ስራውን በዚያ ተሰራች ማለት ነው። ስለዚህ ከዚህ አንጻር ቤተክርስቲያን ስርዓት መስራት መቻል አለባት። ቀኖና መስራት መቻል ካስፈለገ መስራት አለባት። እንዴት ነው? በጫት ማህበር ጫት በብዛት ባለበት አካባቢ ላይ የሚኖሩ ማህበረሰቦች እንዴት ነው እምነታቸውን ስርዓታቸውን ሊጠብቁ የሚችሉት? በጫት ውስጥ ተጠቂ የሆኑ ሰዎች እንዴት ነው ከጫት የሚላቀቁበት ነገር መፈጠር መቻል ያለበት የሚለውን ነገር እየሰራች ደግሞ ቅድመ መከላከሉን እያስተማረች ከሱስ ደግሞ በሱ ውስጥ ላሉ ሰዎች ደግሞ እንዲወጡ የምታደርግበት ስርዓት አላት። ምንም ተጨማሪ ነገር አያስፈልግም። ከእሷ የሚጠበቀው ምንድን ነው? ስርዓቱን ማንቀሳቀስ ብቻ ነው። ስርዓቱን ከላይ አቅጣጫ በመስጠት ከታች ፈጻሚዎቹን በማነቃቃት በማገዝ ስርዓቱ መፈጸም ነው። ገዳማት አድባራት፣ ሰንበት ትምህርት ቤቶች ይህንን ስራ ለመስራት በጣም በቂ ስለሆኑ ሰንበት ትምህርት ቤቶች ወጣቱን ትውልድ በእያንዳንዱ ቤተሰብ እየገቡ ወደ ቤተ ክርስቲያን እየመጣ ስርዓተ ቤተ ክርስቲያን እንዲማር ስርዓተ እግዚአብሔርን እንዲያውቅ ሕገ እግዚአብሔርን እንዲማር ማድረግ የሚችልበትን ስራ ከተሰራ እዚያው ውስጥ ሆኖ ደግሞ የሱስ ተጠቂ ከሆነ እዚያው ተከታትሎ ደግሞ ምክንያቱም ሱስ አንዳንድ ጊዜ ከቁጥጥር ውጭ ስለሚሆን እንዲያውም እኛ በእኛ እይታ ሱስ የመጥፎ መንፈስ ሕግ መፈጸሚያ ነው ብለን ነው የወስነው፣ እና መንፈስ ነው ራሱ በሰዎች ላይ ክፉ መንፈስ የሚዋረስበትና እነሱን ከእግዚአብሔር ሕግ የሚያስወጣበት መንገድ ነው እና የሱስ ልማድ ያለበት ሰው በክፉ መንፈስ ውስጥ የሚኖር ሰው ነው ብለን ነው የወስነው። ስለዚህ መንፈስን በመዋጋት ደግሞ ቤተክርስቲያን በጣም ትልቁ ስልጣን ያለው እሷ ላይ ነው ያለው። ጸሎቱ በእሷ ነው፣ ስግደቱ፣ ምጽዋቱ፣ ስርዓቱ፣ ጸበሉ፣ ሁሉ ነገር ያለው ቤተክርስቲያን ላይ ነው። ምክንያቱም መንፈስ ነው ብለን ካል መንፈስን በመዋጋት ደረጃ ትልቁን ኃላፊነት የምትወጣው ቤተክርስቲያን ስለሆነ የትም ቦታ የትኛውም አካል በህክምና የሆነ መድኃኒት ሊሰጠው ይችላል። ግን ያንን በዘላቂነት ራሱ የሚጠብቅበት ነገር ካልበቃ በህሊና የቀደመውን ደግሞ የሰራውን በደል ደግሞ በኃጢአት በንስሐ ካልታጠበ ያ ሰው ንጹህ የሆነ ህሊና ኖሮት ቀጣይ ህይወቱን በደስታ ለመፈጸም ይቸገራል። ስለዚህ ቤተ ክርስቲያን ይሄ ሁሉ ስርዓት አላት። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የሱስ ማገገሚያ ማዕከል ለማቋቋም የሚያስችል በቂ ቁመና አላት። ገዳማትና አድባራቷን እንዲሁም የጸበል ስፍራዎቿን ለአብነት ማንሳት እንችላለን። እነኚህ ቅዱስ ስፍራዎች ከዓለማዊ አሰራርና ሐሳብ፣ ብሎም ሆካታ የራቁ መሆናቸው ለሱስ ማገገሚያነት ቀዳሚ ተመራጭ ያደርጋቸዋል። ገዳማት 24 ሰዓት በጸሎት በስግደት በምህላ የሚያሳልፉ ናቸው። ብዙ ገዳማት አሉ። ገዳሞቻችንን በመዋቅር እንዲህ አይነት ልማድ ያለባቸው ሰዎች እየወሰደች ለአንድ ወር ለሁለት ወር እያስተማረች እዚያው ምግባቸውን ማደሪያቸውን እያዘጋጀች መጠበቅ ትችላለች። ገቢም ጭምር ያመጣል፣ የስራ እድል ይፈጥራል። ምንም መጠበቅ ይቻላል። ምንም አይነት ጉዳት የለውም። ሁሉም ነገር እየበዛ ነው የሚሄደው እንጂ የሚያሳጣ ምንም ነገር ስለ ለገዳማትም ትልቅ አቅም ይፈጥርላቸዋል። ገዳማት እኮ በዚያ ቦታ ተወስነው እየጸሉ ያሉት ለእኛ ለዓለም ለኢትዮጵያ ነው። ስለዚህ የዚያ የጸሎቱ አካል ተካፋይ መሆን እንችላለን። ቅድም እንዳሉ አብዛኛው ሱስ የመንፈስ ስራ ነው። ያንን የመንፈስ ስራ ደግሞ ማስወጣትና ማራቅ የሚቻለው በመንፈስ ስራ ነው በመንፈሳዊ ስራ ነው። ርኩስ መንፈስን በቅዱስ መንፈስ ነው ልንዋጋው የሚገባል። ስለዚህ ቤተክርስቲያን ደግሞ ትልቁ ስራዋ ትልቁም ጦርነቷ ከዚህ ከመንፈስ ከክፉ መንፈስ ስራ ጋር ስለሆነ የተልእኳ የሚሆነው ስራዋ የሚሆነው ስለዚህ ይህንን ችግር በመቅረፍ ደረጃ አይደለም ለኢትዮጵያ፣ ለዓለምም የሚሆን መፍትሄ አላት ነው እያልን ያለ ነው። ስለዚህ ቤተ ክርስቲያን ይህንን ነገር አጉልታ ወጥታ በዓለም ደረጃ በዚህ ችግር ለሚሰቃዩ ሰዎች መፍትሄ የምትሆንበትንና መፍትሄ እየሆነች እያሳመነች የምእመናን ቁጥር ልታበዛ የምትችልበትን ስርዓት መዘርጋት ትችላለች። ቦታ፣ ሰፋፊ ቦታ አላቸው። ቅድም እንዳልኩት ሱስ ከመንፈስ ጋር የተገናኘ ስለሆነ በዚያ ገዳማት ጾሙ ጸሎቱ፣ ስግደቱ፣ ስርዓቱ ንሳው በምልአት ይከናወናል። በአድባራትም እንደዚሁ። ስለዚህ ያንን በቀላሉ ለመዋጋት በዚያ ቦታ ላይ ሰዎች ተወስነው እንደየ ችግራቸው ከዚያ እንዲወጡ ማድረግ ይቻላል። ምንም ቀላል ነው። ቦታ በጣም ብዙ ገዳማት ሰፋፊ ቦታ አላቸው። በዚያ ቦታ ላይ ምናልባት ሪሃብሊቴሽን ሴንተሩን ለማቋቋም የተወሰነ በጀት ነው የሚያስፈልገው። ያንን በጀት ደግሞ ከምዕመናን ቤተክርስቲያን፣ ከራሷ ደግሞ ካላት ነገር አውጥታ አንድ አይደለም ብዙ ገዳማትን በዚህ ደረጃ እንትን ማለት አለባት። ምንድን ነው ማቋቋም መቻል አለባት። ቅድም እንዳልነው ተልዕኮዋ በአየር ላይ ነው ያለው። አሁን ለምሳሌ ብንወስድ በአዲስ አበባ ደረጃ፣ በመላው ዓለም ብንወስድ ብዙ መምህራን ቃለ እግዚአብሔርን በጣም ያስተምራሉ። ሕይወትን የሚለውጥ የእግዚአብሔር ትምህርት የሚያስተውሩ በጣም ብዙ መምህራኖች አሉት። ችግር የለም ይሄ ቃሉን እንሰማለን። እኛም ከሰማን በኋላ ግን በመጥፎ ልማድ፣ ለምሳሌ በባህሪ ልማድ ውስጥ ያለን ሰዎች በቀላሉ ከዚያ ለመውጣት እንቸገራለን። ስለዚህ ቃሉን ሰማን፣ በዚያ መኖር አንፈልግም። በተማርነው ትምህርት መሰረት ከዚያ ከመጥፎ ባህሪ ወይም ልማድ መውጣት እንፈልጋለን። ግን ደግሞ ለመውጣት ደግሞ የሆነ እገዛ ያስፈልገናል ያንን እገዛ ለማግኘት በርቀት አይሆንም፣ በቅርበት መሆን መቻል አለበት። ምክንያቱም መንፈስ ሲፈትናቸው በልዩ ልዩ መንገድ ነው የሚፈትን። ያንን እንደ የሚፈትንበት አግባብ በቅርበት ሆነው በተለያዩ ገዳማት፣ በተለያዩ አድባራት ምናልባት ቤተክርስቲያን ልትመርጥ ትችላለች። በአዲስ አበባ ደረጃ እነኝ እነኝ ገዳማት ብላ ልትለይ ትችላለች። እዚያ ላይ ሙሉ አገልግሎት እንዲሰጥ ማድረግ ትችላለች። ስለዚህ በዚያ ደረጃ ለይታ አገልግሎትን መስጠት ትችላለች። ካልሆነ በውሸት ውስጥ ነው የምንቀጥለው። በማጭበረር ውስጥ ነው የምንቀጥለው። አሁን እንደ ማህበረሰብ ያለው ችግር በሙሉ እኮ የልማድ ችግር እኮ ነው እንጂ ማንም ሰው ቢሆን አንገቱ ላይ ክር አንጠልጥሎ ለእግዚአብሔር ተገዥ ሆናለሁ ብሎ አስቦ ግን በሌላ መንገድ ሄዶ ሕይወት ማጣት አይፈልግም። ምክንያቱም በእምነት መኖር እንደሚፈልግ ክሩን አንገቱ ላይ አስሮ እየተመላለሰ ነው ያለው፣ ግን ደግሞ ባመነው እንዳይኖር ደግሞ ያልቻለው ነገር አለ። ስለዚህ በቃል ከመናገር በላይ በተግባር ደግሞ ከዚያ እንዲወጣ ስራዎች መስራት ያስፈልጋል። እነኛን ስራዎች ለመስራት ደግሞ ምን አይነት መዋቅር ያስፈልጋል ከተባለ ቅድም ያለው ምዕመናን እንደ ችግሮቻቸው እየቀረቡ ወደ አብያተ ክርስቲያናት ወደ አጥቢያ ቤተ ክርስቲያናት ወደ ገዳማት ወደ መምህራን እየቀረቡ ችግሮቻቸውን እየተመከሩ ብዙ የሳይኮሎጂ መምህራን አሉ። ቤተ ክርስቲያን በተለይ በተለይ ትልቁ ለየትኛውም አገልግሎት መሰረታዊ የሆነው ነገር ሰው ነው። ስለዚህ ብዙ የተማሩ የሰው ኃይሎች አሏት፣ በዓለማዊ ትምህርትም በመንፈሳዊ ትምህርትም ብቁ የሆኑ ብዙ መምህራኖች አሏት። ስለዚህ እነኛን ማሰማራት ከቻለች አሁን እንደ ሀገር ያለው የማህበረሰብ ቀውስ በቀላሉ የሚፈታ ነው እንጂ እንደተባለው በመድረክ ብቻ በሚሰጥ ትምህርት የምእመናንን ችግር መቅረፍ የማይቻልበት ደረጃ ላይ ተደርሰዋል። ለምን ምእመናን አንደኛም ቃለ እግዚአብሔሩ በትክክል እየሰሙ አይደሉም ያሉት በቤት ነው ያሉት በቤት የኖሩ ያሉበት ምክንያት ደግሞ ብዙ አይነት ችግር አለባቸው። ብዙ የሚያስጨንቃቸው ነገር አለ። ብዙ እነሱም ያላወቁት ብዙ የሚፈትናቸው ነገር አለ። ያንን ችግር እንደ ተቋም እንደ ሕክምና ተቋም ሆና በሥነ ሥርዓት አገልግሎት መስጠት መቻል አለባት። ያ ሲሆን ወንጌሉን በተግባር ይፈጸማል። ቃለ እግዚአብሔርን በደንብ ለመስማት እንችላለን። በቀላሉ ድህነታችንን እንፈጽማለን ማለት ነው። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የሱስ ማገገሚያ ተቋሙን እውን ታደርግ ዘንድ ካሉ ምቹ ሁኔታዎች ባሻገር ገንዘብ ያስፈልጋል። ማህበረ ቅዱሳን ባከናውነው የዳሰሳ ጥናት ሊያጋጥም የሚችለውን የገንዘብ ችግር ለመፍታት ደግሞ የመፍትሄ አማራጮች ተቀምጠዋል። ቤተክርስቲያን የሰው ኃይል አላት፣ ባለሙያዎች አሏት። በሀገር ደረጃ ብቻ አይደለም በዓለም አቀፍ ደረጃ በጣም የተማሩ አቅም ያላቸው ልጆች አሏት። ስለዚህ የሰው ኃይል ችግር የለባትም። ከቦታ ደረጃ ብንወስድ ብዙ ገዳማት አሏት፣ ሰፋፊ ቦታ ይዘው በዚህ አገልግሎት ለዚህ አገልግሎት በጣም ምቹ የሆኑ በርካታ ገዳማት አሏት፣ በርካታ አድባራት አሏት። ስለዚህ ይህም ችግር የለባትም። አሁን ችግር ነው ብዬ እኔ የምወስደው ይህን ችግር ለመፈጸም መሬት ለማውረድ የሚቸግረው የመጀመሪያው ነገር አንደኛው ቁርጠኝነት ነው። በትክክል የችግሩ ባለቤት እኔ ነኝ፣ የችግሩ ተጠያቂ እኔ ነኝ፣ የችግሩ የመፍትሄውም አካል እኔ ነኝ የሚል ቁርጠኝነት ያስፈልጋል። ያ ካለ ከዚያ ውጭ ያለው ነገር በሙሉ በጣም ቀላል ነው የሚሆነው። ቅድም እንደተባለው ስራውም ከታች ከመሰረት እንስራው፣ የእውነት እንስራው፣ ልጆቻችንም የእውነት እንጠብቅ። ለዚህ እኮ በጣም ቀላል እኮ ነው። ሁለት ሶስት ባለሙያዎች መደባ እኮ በአዲስ አበባ ደረጃ በእያንዳንዱ ሰንበት ምን ያክል አዋቂዎች ሰዎች ስጋው ደግሞ እንደሚቀበሉ እኮ ማጥናት እኮ ይቻላል። እኮ የቤተ ክርስቲያን ደግሞ ትልቁ አገልግሎት ወይ መጨረሻው አገልግሎቷ ፍጻሜ ቅዳሴ ነው፣ የቅዳሴ አገልግሎት ነው። ምክንያቱም ስጋው ደግሞ የሚለወጠው በዚያ በቅዳሴው ስርዓት ስለሆነ ያንን የቅዳሴ ስርዓት ስጌን ብሉ ደሜን ጠጡ ብሎ ያስተማረውን ቃል የሚፈጽመው ምን በጣም አነስተኛ ከሆነ ስጌን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም ያለውን ቃል እየኖርን ነው ማለት ነው፣ ሕይወት የለንም እንደማለት ነው። ስለዚህ ሕይወት እንዲኖረን ካስፈለገ በደንብ በስነ ስርዓት መስራት መቻል አለብን። ስለዚህ ቁርጠኛ እንሆ ቁርጠኛ ስንሆን የሰው ኃይል አላት፣ የሰው ኃይሏን ማሰማራት ትችላለች። ስለዚህ ለእያንዳንዱ ቤተክርስቲያን በክፍያ አይደለም ያለ ክፍያ ለመስራት በጣም ዝግጁ የሆኑ ብዙ ምእመናን ልጆች አሉ። ስለዚህ እነሱን መርጣ ለይታ በዚህ ዘርፍ ላይ ስራ እንዲሰሩ ማድረግ ትችላለች ከተለያየ አሰራር አንጻር ስለዚህ ለዚያ ጥናት የሚያጠኑ አፈጻጸሙን የሚከታተሉ ሌሎች ሌሎች ነገሮች የሚያደርጉ ነገሮችን ማቋቋም ትችላለች ማለት ነው። ፋይናንስን በተመለከተ ብዙ ጊዜ የሚነሳ ነገር ነው። ቤተ ክርስቲያን በእውነት በፋይናንስ በጣም ችግር አለብኝ ብላ ልትል አይገባትም። ምክንያቱም የፋይናንስ ባለቤቱ ሰው ነው። ሰው ደግሞ አብዛኛው ምዕመን ደግሞ ቤተ ክርስቲያን ልጅ ነው። ስለዚህ ትልቁ ሰው ገንዘብ አይደለም ችግሩ፣ ሰው ነው ችግሩ ሰውን የምንይዝበት ወይም ደግሞ ምዕመናንን የምንይዝበት አሰራር ካለ ምዕመናን በሙሉ አይደለም ለእምነታቸው ይቅርና ለሌሎች አካላት እኮ አስተዋጽኦ እያደረጉ እኮ ነው ያሉት። ስለዚህ በዓመት አስራ ተኩራታቸውን ማውጣት ለእነሱ በጣም ቀላል ነው። በእያንዳንዱ አድባራት ገዳማት እኮ በአዲስ አበባ ደረጃ ያሉ የብዙ ቤተክርስቲያን አገልጋይ አባቶች ምዕመናን ደሞዝ እኮ የሚከፈለው ምዕመናን ነው። ከዚያ ውጪ ሌሎችም የልማት አቅጣጫዎች አሉ። ስለዚህ ችግሩ ፋይናንሱም አይደለም፣ ቦታም አይደለም፣ የሰው ኃይልም አይደለም። የአሰራር ስርዓት መዘርጋትና ማንቀሳቀስ መቻል፣ እሱን መፈጸም፣ እሱን ማድረግ ከተቻለ ሁሉ ነገር በቀላሉ መሬት ላይ መውረድ ይችላል። ምክንያቱም ገንዘቡም ከምእመናን የሚሰበሰበው ምእመናን ደግሞ በጣም በዚህ ላይ ለመሳተፍ በጣም ፈቃደኞች ናቸው። ቅድም እንዳልነው የችግሩ ተጠቂዎች ስለሆኑ ልጆቻቸው መጠበቅ አልቻሉም። አንድ ክረምት ልጆቻቸውን ወስደው አቆይተው የሚመልሱባቸው ገዳማት መኖር መቻል አለባቸው። የአዲስ አበባ ሕዝብ በሙሉ ኦርቶዶክሳዊ የሆነው ምእመን በሙሉ ጥሩ የተደራጀ እና ጥሩ አገልግሎት የሚሰጡ ገዳማት ቢኖሩ ልጆቻቸውን በሙሉ እዚያ ቦታ ልከው ሥርዓተ ቤተ ክርስቲያን ተምረውላቸው የገዳማ ሕይወትን አውቀውላቸው ደስ ብሏቸው እንዲመጡላቸው ይፈልጋሉ ለዚያ መክፈል የሚገባቸውን በክረምት በቤታቸው ቢቆዩ ለቀለባቸው ለትራንስፖርት የሚያወጡትን ወጪ አስር ሺም ሀያ ሺም እያንዳንዱ እመን አዋጣ ቢባል ለዚህ አገልግሎት የሚያዋጣ ማንም የለም። ግን ምን ይፈልጋል? ስራው ተሰርቶ መሬት ላይ እንዲወርድ ይፈልጋል። ስለዚህ መጀመሪያ ቤተ ክርስቲያን ከራሷ ካላት ደግሞ ስራውን ተረተው ደግሞ አስተዋጽኦ ከሚያደርጉ እመናን ሁለት ሶስት ማሳያ የሆኑ ስራዎችን ከሰራችሁ በኋላ ሌላውን ስራ ራሳቸው አድባራት ገዳማት በራሳቸው ይሄዱበታል። ለምን ራሱን የቻለ የገቢ ምንጭ ስለሚሆን፣ ራሱን የቻለ ምእመናን መጠበቂያ መንገድ ስለሚሆን፣ ስለዚህ ችግሩ ቆርጠኝነትና የአሰራር ሰዓት መዘርጋት ነው እንጂ ብዙ ያን ያክል ፈታኝ ነገር አይኖርም። እንደተባለ ሁሉ ነገር ምቹ ስለሆነ በፋይናንስ ደረጃም ችግርም እንኳን ከሆነ ምእመናን በጣም በዚህ ለመተባበር ዝግጆች ናቸው። በጣም ደግሞ በጣም በዚህ ስራ ላይ ለመስራት ካልቻል እና ደግሞ መዋቅሩ ወይ ደሞ አሰራሩ በጣም የሚዘገይ ከሆነ የሆኑ አካላትን አሰባስበው የሆነ ቦታ ላይ በራሳቸው ተደራጅተው ገንዘብ አሰባስበው ከምዕመናን ገንዘብ ለምነው እዚያ ቦታ ላይ ያንን ማዕከል እንዲያቋቁሙ እገዛና ክትትል ማድረግ ለሆኑ አካላት በዚህ ስራ ላይ መሰማራት ለምትፈልጉ ኦርቶዶክሳውያን ባለሀብቶች እንዲህ እንዲህ አይነት ፍቃድ ልሰጥ እፈልጋለሁ በዚህ በሶስት ማገገሚያ ማዕከል ላይ ማቋቋም የምትፈልጉና በዚህ ተደራጅታችሁ ለምታገለግሉ ማህበራት ይህንን ፈቃድ እሰጣችኋለሁ። እናንተ በተሰጣችሁ ፈቃድ መሰረት ከምዕመናን በትክክል ገንዘቡን ከምዕመናን ሰበሰባችሁ፣ በትክክል መሬት ላይ ተግብራችሁ፣ የስራ አፈጻጸሙን ሪፖርት በየጊዜው እያቀረባችሁ እኔ እከታተላለሁ። እናንተ ያንን ስራ ለምዕመናን አስረክቡ ቢባሉ ለእምነቱ የማይሞት ማንም ስለሌለ እንኳን ለገንዘቡ ይቅርና በነፍስ በስጋ አይደለ እንዲህ ለመታመን ለእግዚአብሔር ተገዥ የሆነው ። ስለዚህ ያን ያክል ብዙ ችግር አይኖርም ማለት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የንጥረ ነገርና የባህሪ ሱስ በቤተክርስቲያናችን አገልግሎት ላይ እያስከተለ ያለውን ጉዳት በውል በማጤን የሱስ ማገገሚያ ተቋም በመገንባት የማትሰራ ከሆነ በርካታ ፈተናዎች ይደቀኑባታል። ለአብነት ብናነሳ እንኳን ተተኪ የቤተክርስቲያን ካህናትና የሰንበት ትምህርት ቤት አገልጋዮችን ለማፍራት እጅጉን ትቸገራለች። ቤተክርስቲያን በአሁኑ ሰዓት በምትፈልገው ደረጃ ልጆቿን በምግባር በሃይማኖት ለመጠበቅ አልቻለችም። ቅድም እንዳልነው ሱስ አንዱ ምግባራችን የሚያባላሽብን ነገር ነው። በእምነት አስተምሯችን መሰረት ስራና እምነት አብረው ነው የሚሆኑት። ቅዱስ ያዕቆብ እንደተናገረው እምነት ያለ ስራ፣ ስራ ያለ እምነት ህይወት የለውም ነው። ስለዚህ እምነቱን አስተምራለች። አንድነቱን ሶስትነቱን፣ እግዚአብሔርን አንድነት ሶስትነት ስለ ነገረ ክርስቶስ፣ ስለ ነገረ ቅዱሳን፣ ስለ ነገረ ማርያም አስተምራለች። በደምብ ምንም ትምህርቱ እየደረሰ ነው። በተለያዩ አማራጮች እየደረሰ ነው። ባይደርስም ደግሞ ብዙዎቹ በወላጆቻቸውም ተምረው አምነዋል። በእምነት ውስጥ ነው የሚኖሩት። ትልቁ ችግር የምግባር ችግር ነው። በእኛ አሁን ቤተክርስቲያን ባሏት ምዕመናን ላይ ትልቁ ችግር ምዕመናን በትክክለኛው የመጽሐፍ ቅዱስ ስርዓት ምግባር ያለመኖር ችግር ነው። ምዕመናን ደግሞ በምግባር እንዲኖሩ ደግሞ እንዲህ አይነት ምግባርን የሚጠብቁ ስራዎችን መስራት ከቻለች የተቀደሰች ሁሉ የሚጓጓላት ሁሉ ሕይወት ሊያደርጋት የሚፈልግን ስርዓት ሕይወት እንዲኖረ ማድረግ ትችላለች ማለት ነው። አይደለም የኢትዮጵያ ምዕመናን ይቅርና በዓለም አቀፍ ደረጃ ለዚህ ተጋላጭ ወይም ደግሞ ለዚህ ተጎጂ የሆኑ ምእመናን ሁሉ እየመጡ ወደ ቤቷ እንግባ ነው የሚሉት። እሷ አደለችም ወደዚያ ልሄድ የምትለው። እነሱ ናቸው ወደዚህ እየመጡ ከዚህ ህይወት እንካፈል የሚሉት። ምክንያቱም ሰው በምግባር ንጹህ ከሆነ ደስተኛ ይሆናል፣ ረጅም ዕድሜ ይኖረዋል፣ ጤናማ ይሆናል፣ ደስተኛ ይሆናል፣ ሰላም ይሆናል፣ ፍቅር ይሆናል፣ ትዕግስት፣ እነኝህ ሁሉ ይከናወናል፣ ይከናወኑለታል። ምግባሩ ሲስተካከልለት ግን አሁን ሰው ትግስተኛም ያልሆነው ቁጡ የሆነው ሀሰተኛ የሆነው ሌሎች ነገሮችን ያደረገው ከዚያ መውጣት ስላልቻለ ወይም ደግሞ ለመውጣት እገዛ ስለሚፈልግ ነው ስለዚህ አሁን ቤተ ክርስቲያን ምዕመናንን ከእያንዳንዱ ችግር የሚላቀቁበት ቅድም እንዳልን ሱስ ብለን የወሰድነው የባህሪና የንጥረ ነገር ሱስ ብለናል አሁን ብዙ ሰው ብዙ ምዕመናን የሚወስዱት ምንድነው የንጥረ ነገር ሱስ ኔ አልጠጣ አልቅ፣ ማላጨስ የሚሉ አሉ፣ ግን ከውሸት መላቀቃቸው የሚቸገሩ በጣም ብዙ ምዕመናን አሉ። እነኚህ ሰዎች ለሱ ለአንድ ወር ለሁለት ወር ገዳም ገብተው ውሸት እንዴት መተው እንዳለባቸው መማር፣ መለማመድ፣ መቻል። ምክንያቱም በውሸት ኖሮ መንግስተ ሰማያትም ወረስ አይችሉም። ትምህርቱ ያንን እንደሆነ ያውቃሉ። ግን ውሸትን ለመተው ደግሞ አልቻሉም። ስለዚህ አይኔ በቃ ውሸት የማቆም አልቻልኩም። እስኪ የሆነ ቦታ ሄጄ ከዚህ ተላቅቄ ልምጣ የሚሉበት መዋቅር ግን የለም። ስለዚህ ለሚኖረው ለህይወቱ ችግር የሆነበትን ነገር የሚያስተካክልለት ተቋም ከተገኘና ከዚያ ችግር ከተላቀቀ ሁሉም ሰው ጤናማ ደስተኛ የሆነ ማህበረሰብ መፍጠር ይቻላል። ከዚህ በላይ ደግሞ ቤተ ክርስቲያን ሌላ ምንም ግብ የላትም። የመጨረሻ ግቧ ጤናማ ማህበረሰብ፣ በእምነት የሚኖር በምግባር የሚኖር ንጹህ ማህበረሰብ መፍጠር ነው። ስለዚህ የሚፈለገውን ንጽህና ማግኘት ይቻላል፣ ማምጣት ይቻላል ማለት ነው